በጣም ሰላም ሰላም እና ጤናን ፍቅርን በረከትን ያድርልኝ ክብራትና ክብራን ሣድስ ቤተሰቦቼ እንደምን አላችሁ? ልኝ እንደምን ስቆያችሁ? ዛሬም እንደተለመደው በጣም ጠቃሚ መረጃዎችን ይዤላችኋለሁ። በኢራን ና በእስራኤል መካከል እየሆኑ ያሉ ነገሮች እንግዲህ ከቅጽበት ወደ ቅጽበት ብዙ ነገሮች የተቀያየሩ ያሉበት ነው ያለው። ስለዚህ ይህን ጉዳይ በትክክል መመልከት ይኖርብናል። ውድ ቤተሰቦቼ፣ በአስተውሎት ማየት ያለብን ነገሮች ብዙ ናቸው። ከነዚህ መካከል እንግዲህ ፕሬዚዳንት ትራምፕ ኦልሬዲ አፕሩቭ አድርጎታል። የተፈራውን ዶክመንት ማለት ነው። ትራምፕ አፕሩቭዝ አታክ በሚል እየተነገረ ይገኛል። ኦልሞስት ጥቃት በኢራን ላይ ለመፈጸም ፕሬዚዳንት ትራምፕ አፕሩቭ አድርጎታል፣ ፈርሟል፣ ወይም ደግሞ አጽድቋል። ነገር ግን ከዚህ በኋላ የሚቀሩ ነገሮች አሉ እነዛን መሰረት አድርገው ነገሮች እንደሚሄዱ ይታወቃል። ይሄን ጉዳይ በተመለከተ መረጃ አካፍላችኋለሁ። ከዚህ ጋር ተያይዞ የተነገሩ ካሉት መካከል አንዱ እንግዲህ እንደሚታወቀው ቀደም ብሎ ዛሬ እስራኤል የኢራን አራክ ኒኩሌር ሪያክተር ላጠቃች ይታወቃል። ከዛ ጋር ተያይዞ ደግሞ የኢራን በጣም አደገኛ ሚሳኤሎች ነው አሁን አዳዲስ እየለቀቀች ያለቻቸው፣ ሚሳኤሎች እነሱንም እናያለን። በዛ ላይ እንግዲህ የኢራን የእስራኤልን ሆስፒታል አጥቅታለች። ይሄ ነገር በተመለከተ እንግዲህ በግልጽ ልናየው የሚገባን ነገር አለ። ሆስፒታሉ በኢራን በርሻባ በሚባል በእስራኤል የሚገኝ ነው። ኢራን የለቀቀቻቸው አዳዲስ የሚሳኤል ዝርያዎች ዛሬ ሰባተኛውን ቀን ይዘዋል። በዚህ ቀን ነው ጥቃት የፈጸመው። ኢራን እንዳለችው ከሆነ በሆስፒታሉ አካባቢ ላይ ያለ የሚሊተሪ ሳይት ላይ ነው እንጂ ቀጥታ ሆስፒታሉን መሰረት ያደረገ አይደለም በማለት ገልጸዋል። እሱ ጋር ብቻ አይደለም ተጨማሪ ሌሎች ቦታዎች ላይም ሚሳኤሉን ለቃለች ኢራን። በዚህም 271 የሚጠጉ ሰዎች እስካሁን መጉዳታቸው ተነግረዋል ማለት ነው። በብዙ የእስራኤል ሎኬሽኖችና ቦታዎች ላይ ነው ይሄ የሆነው። ሶሮካ የሚባለው ሜዲካል ሴንተር እንግዲህ ከተጠቃ በኋላ የእስራኤል መከላከያ ደግሞ በግልጽ የተናገረው ነገር አለ። የሱፕሪም ሊደሩን ወይም አያቶላ አሊ ሆመኔን ካኖ ሎንገር ቢ አሎ ቱ ኤግዚስት በሚል ገልጾታል። በህይወት እንዲኖሩ አንፈቅድላቸውም፣ ልንፈቅድላቸው አይችልም በማለት በግልጽ አሳይተዋል። ስለዚህ ቀጣይ የታቀደ ሰውዬውን የመግደል ሂደት አለ ማለት ነው። እሱን በዚህ ፕሮግራማችን ላይ እናያለን። እንግዲህ ይህንን የሚያደርግ ከሆነ የእስራኤል ሚሊተሪ በጣም ከባድ ነገሮች ተከታትለው ሊመጡ እንደሚችሉ መረዳት አለብን። ምክንያቱም ሰውየውን ከመግደል ጀርባ በጣም ብዙ ነገሮች ናቸው የሚበለሻሹት። በተቻለ መጠን ሰውየውን ላለመግደል ነው ጥረት የሚደረገው። ምክንያቱም ሰውየው ምናልባትም ስልጣኑን የሚረከበውን ሰው አዘጋጅቷል፣ ካሁኑ ሊገሉኝ ይችላሉ በሚል እየተባለ እየተነገረ ይገኛል። ይህን የሚያደርጉ ከሆነ አያቶላው ወይም ደግሞ የኢራን መሪ የሱፕሪም ሊደሩ፣ ይህን የሚያደርጉ ከሆነ ኦልሞስት ጦርነቱ ይቀጥላል እንጂ ይቋጫል ብሎ ማመን አይቻልም። ምክንያቱም እሳቸው ሊወክሉ የሚችሉ ሰዎች አሉ በስፍራው ላይ ስለዚህ ሰውዬውን በመግደል ሰላም እናመጣለን ብሎ ማሰብ የትራምፕ አስተሳሰብ ነው፣ እንደገና ደግሞ የኔታንያሁም ጭምር ነው። ይሄ ትክክለኛ እንዳልሆነ በሂደት የምናየው ይሆናል። በማንኛውም መልኩ እንደዚህ አይነት የፖለቲካ ሊደርስና መሪዎችን በተቻለ መጠን እንግዲህ በመደራደር ነው ነገሮችን መጨረስ በጣም ጥሩ የሚሆነው። ምክንያቱም ከሰዎቹ ከእንደዚህ አይነት ፖለቲከኞች ጀርባ ደግሞ ሌሎች ሰዎች እንዳሉ ይታወቃል። ስለዚህ እንደዚህ አይነት ሰዎችን በመግደል ውጤት ይመጣል ብሎ ማሰብ በፍጹም ትክክለኛ አካሄድ ይሆናል ተብሎ አይታመንም። ይህ እንግዲህ በ13ኛው ጁን የተጀምረው በእስራኤል በኢራን ኒክሌር ሳይቶች ላይ ጥቃት ፈጽማ የጀመረችው ይሄ ጦርነት ብዙ ቶፕ ጀነራሎችን ዋነኛ ዋነኛ የኢራን መሪዎችን የኒክሌር ሳይንቲስቶችን ጭምር ገለውበታል። እስራኤላዊ የእስራኤል አይዲኤፍ የእስራኤል ዲፒቲ የውጭ ጉዳይ የተመለከተው ሚኒስተር ሲናገሩት ኢራን ሲት ኦን ሶሮካ ሆስፒታል ዋዝ ደሊበሬት ኤን ክሪሚናል በሚል ገልጸውታል። እንግዲህ ለመጀመሪያ ጊዜ ነው እንደዚህ አይነት ከባድ ነገር የተከሰተው። በኤክስ ፖስታቸው ላይ ሻረን ሀስካል እንግዲህ የውጭ ጉዳይ ዲፒቲ ሚኒስተር ናቸው። ሲናገሩ ምንድን ነው ሳይት ዛት ዋዝ ሜን ሜዲካል ሴንተር ፎር ኢንታየር ነገቭ ሪጅን በሚል አስገብጡታል። ባይ ዘ ወይ ሻርን አስካል እኔ በዚሁ ሣድስ ሚዲያ ላይ ኢንተርቪው አድርግ ያቸዋለሁ ቆይቷል ቆይተዋል ካደረግኳቸው። አሁን የውጭ ጉዳይ ሚኒስትር ናቸው፣ ዲፕቲ ሚኒስትር ናቸው። ምናልባት ገብታችሁ ማየት ይችላላችሁ። ሻርን አስካል ይባላሉ። ሴትዮዋ በጣም ጠንካራ አቋም ያላቸው ሰው ናቸው። እኔም በአካል ባገኘዋቸው ሰዓት ላይ በጣም የሚገርም አይነት አቋም ያላቸው ሰው ናቸው። እንግዲህ ሴት መሪዎች ሆነው ጠንካራ ከሚባሉ መካከል ይገኛሉ። ሻረን አስካል ምናልባትም በወደፊቱ በእስራኤል ላይ ከፍተኛ ፖለቲካ ላይ የሚወጡ ሴት እንደሆኑ ይጠበቃሉ። አሁን የእስራኤል የውጭ ጉዳይ ሚኒስትር ናቸው። እንግዲህ የምክትል ሚኒስትር ናቸው። ኢስራኤልስ ፕራይም ሚኒስትር ቤንጃሚን ኔታንያሁ ደግሞ ከዚህ ጋር ተያይዞ ውድ ኤግዛክት ዘ ፉል ፕራይስ ፍሮም ታይራንት ኢን ኢራን ብለዋል ማለት ነው። ስለዚህ ሙሉ ዋጋ ያወራርዳሉ ኢራናውያኑ በሚል በግልጽ በዚህ የሆስፒታል ጥቃት በኋላ የተነገረው ዜና ይሄን ነገር ያሳያል። ምናልባትም አያቶላሁን የመግደል ቀጥተኛ የሆነ ስቴፕ ሊደረግ ይችላል ተብሎ ይታመናል። ያው የእስራኤልም የመከላከያ ሰራዊቱም ሲናገር ከዚህ በኋላ በህይወት እንዲኖሩ አንፈቅድላቸው ማለት የመግደል ፕላን እንዳለ ያመላከቱበት ሊሆን ይችላል ተብሎ እየተነገረ ይገኛል። እንግዲህ የእስራኤሉ የውጭ የመከላከያ ሚኒስትር ካትዝ እንደተናገሩትም ከሆነ ይሄን ነው የደገሙት፣ የኢራኑ ሱፕሪም ሊደር አያቶላ አሊ ኮሜኒን ኦፕንሊ ዲክሌርስ ት ሂ ወንስ እስራኤል ዲስትሮይድ ን ፐርሶና ጊቭዝ ኦርደር ቱ ፋየር ኦን ሆስፒታል በሚል ተናግረውታል። ሆስፒታሉን እንዲነድ ወይም እንዲቃጠር ወይም እንዲወድም በራሳቸው ትእዛዝ ነው የተሰጠው። ስለዚህ እስራኤልን ዲስትሮይ ለማድረግ ለማጥፋት ኦፕንሊ ዲክሌር አድርገዋል፣ ሰውየው በማለት ከተናገሩ በኋላ ያም ደግሞ እንግዲህ የውድመቱን መጠን ኤክስተንሲቭ ያደረገዋል፣ በጣም እንዲለጠጥ ያደረገዋል። እሱ ብቻ አይደለም፣ እንግዲህ ከውድመቱ ዲብሪስ ከፍተኛ የሆኑ ፕላምስ ኦፍ ስሞክስ ታይተዋል። ከፍተኛ ውድመቶች፣ ፍርሻሾችና ወደ ላይ የጎነጢስ ሁሉ በስፋት ነው ሆስፒታሉ ላይ የታየው። ብዙ የሆስፒታሉ ዋርዶች እንግዲህ ኮምፕሊትሊ ዲስትሮይድ ሆነዋል ተብሏል። ሙሉ ለሙሉ ወድመዋል። እሱ ብቻ አይደለም። የቢልዲንጉ ወይም የህንፃው መስኮቶች ስማሽድ ናቸው፣ ጣራዎቹም ወድመዋል፣ ወደታች ወድቀዋል። የሆስፒታሉ መሪዎች እንደተናገሩት ሁለት መቶ በላይ የሚሆኑ ታካሚዎች ወደ ሌላ ሆስፒታል እንዲዛወሩ እንደተደረጉ ፕሮፌሰር ሻሎሜ ኮዲሽ የተባሉ የሶሮኮ ሆስፒታል ቺፍ ኤክስኬቲቭ ተናግረዋል። ሲናገሩ ምንድነው ያሉት? አት ዘ ሞመንት ዊ ዶንት ኖ ኢፍ ቢልዲንግስ ኦር አር ዋርድስ ማይት ኮላፕስ። በዛ ሰዓት ላይ ቢልዲንጉ ይወድቃል ዋርዶቹም ይደረመሳሉ ብለን አልገመትንም አላሰብንም በማለት ተናግረዋል። የኢራን ቦሎስቲክ ሚሳኤሎች ናቸው። ባይዘወ እነዚህ ይህንን ጥቃት የፈጸሙት በዛው ቀን ላይ እንግዲህ ራማት የሚባለውን የቴል አቪቭ ክፍልም ጭምር እንደዚሁ ጥቃት ፈጽመዋል። የብዙ ኦልሞስት ውድመት በስካይ ስክራፕር እንትን ነው ህንፃ ነው በጣም ረጅም ህንፃ ነው። በዛ ጥቃት ፈጽመዋል። የእስራኤሎቹ የኢራናውያኑ ማለት ነው። ወደ ሀያ ሰዎች በዛው ጥቃት ደግሞ እንደተጎዱም እየተነገረ ይገኛል ማለት ነው። ይሄ ባለበት ደረጃ ላይ እንግዲህ ከተነገሩት ነገሮች መካከል ሰውየው በሕይወት እንዲኖር አንፈቅድለትም የሚለውም ጭምር እዛ ላይ ይካትታል። ይህን ውድመት በማምጣት እንግዲህ ከፍተኛውን ስራ የሰሩት ሚሳኤሎች ሁለት ናቸው። አንደኛው ይሄ ሚሳኤል ነው። ፋታህ አንድ ይባላል በጣም አደገኛ ሚሳኤል ነው። ፋታህ አንድ የሚባለው ነው። ሌላኛው ደግሞ ሰጂል ይባላል። ይሄ ሰጂል የሚባለው ዳንሰኛው ሚሳኤል የሚባል አይነት ስያሜ የተሰጠው ነው። እነዚህ ሁለት ሚሳኤሎች እንግዲህ የመጨረሻዎቹ የኢራን አደገኛ ከሚባሉ ሚሳኤል ቤተሰቦች ዝርያዎች መካከል የሚገኙ ናቸው። ትላንትና ለመጀመሪያ ጊዜ የተለቀቀው ሰጂል የሚባለው ይሄ ሚሳኤል ነው። ይሄ ሚሳኤል እንግዲህ የኢራን ሶሊድ ፊውልድ ሚዲየም ሬንጅ ቦሊስቲክ ሚሳኤል የሚባሉ አሉ። እነዚህ በብዙ መልኩ የሚታወቁ ሮኬቶች ናቸው። ኢንጂኖቻቸው ሶሊድ ፕሮፕላንት የሚባሉ ወይም ፊውል ኦክሲዳይዘር ነው ጥቅም ላይ የሚውሉት ነዳጅ ይጠቀማሉ ልክ እንደ ሮኬት እንደሚወነጨፍ አይነት ባህሪ ያላቸው የኃይል ነገር የሚጠቀሙ ናቸው። እነዚህ እንግዲህ ሰጅል የሚባሉት ከዚህ ቀደም የሚታወቁት ሻሃብ የሚባል የነበረ የአጭር ርቀት እንዲሁም ደግሞ እስከ ረጅም ርቀት ኢራን ተጠቀምበት የነበረ ቦሎስቲክ ሚሳይል ነው። በ1988 ያው ዘመን ሲያልፍ እንደዚህ አይነት ሚሳይሎች ብዙ ጥቅም ላይ አይውሉም። ስለዚህ እነሱን ወክለው የተሰሩ ናቸው ሰጅል የሚባሉት ሚሳይል ቤተሰቦች ቅደም ብዬ እንዳልኳችሁ ሊኩዊድ ፊውል ይጠቀማሉ። ፈሳሽ ነዳጆችን በውስጣቸው ጭነው የሚጠቀሙ ናቸው። እንግዲህ ቦለስቲክ ሚሳይል ናቸው። ያው ሃይፐርሶኒክ ናቸው። ከድምፅ ፍጥነት በጣም ብዙ የሚፈጥኑ ናቸው። ምናልባትም 15 እጥፍ፣ 13 እጥፍ የሚፈጥኑ ናቸው ከድምፅ ፍጥነት። በጣም አደገኛ ሚሳይሎች ናቸው። ባይዘወይ እነዚህ ሰጂል የሚባሉት ሰርቪስ ለመጀመሪያ ጊዜ የዋሉት በ2014 ነው በኢራን። ምናልባትም እስከ 500 ሺህ ዶላር አንዱን ሚሳኤል ለማምረት ታወጣለች። ገንዘብ ቀላል አይደለም። ዋር ሄዱ ወይም የከላይ ባይዞ ኒክሌር ጦር መሳሪያም ሊሸከም ይችላል። ከላይ ያለው ከ500 እስከ 1500 ኪሎ ግራም ያለ ማንኛውም ተኳተ ተኳሽን ሊጭን የሚችል እንደሆነ ይነገራል። 1 ሜትር ከ1.25 ሜትር ያክል ስፋት አለው። ርዝመቱ ደግሞ 18.2 ሜትር ነው። በጣም ረጅም ነው። ይህም ሚሳኤል እንግዲህ ሞባይል ተንቀሳቃሽ የሆነ ላውንቸር የሚገጠምለት ተገጥሞ ላውንቸር ላይ ነው የሚገጠመው። ምናልባትም ከ2000 እስከ 2500 ኪሎ ሜትር ያክል ሊሄድ ይችላል ማለት ነው። እንግዲህ ይሄ ባለበት ሁኔታ ላይ ሴጅል በብዙ መልኩ የሚታወቅ ጠንካራ ዲዛይን ከተሰራባቸው መካከል ይገኛል። ምናልባትም በአንድ መረጃ ላይ እንደተነገረው የእስራኤል ቦለስቲክ ሚሳኤል ዲፌንስ ኦርጋናይዜሽን እንዳስቀመጠው አንላይክ አዘር ኢራንየን ሚሳይልስ ደሳጂድ ቢርስ ኖ ሪዘምብላንስ ቱ ኤኒ ኖርዝ ኮሪያ ራሽያን ቻይኒዝ ኦ ፓኪስታኒ ሚሳይል ቴክኖሎጂስ ብሎ ከነዚህ አገራት ከሰሜን ኮሪያ፣ ከራሽያ፣ ከቻይና፣ ከፓኪስታን የሚሳይል ቴክኖሎጂዎች ጋር ሪዘምብላ አያደረግም አይጎዳድርም ወይም አይመሳሰልም በማለት አስቀምጠውት፣ ከዛ ምን አሉ? ኢት ዲሞንስትሬት ሲግኒፊካንት ሌፒን ኢራን ሚሳይል ካፓሲቲ የኢራንን የሚሳኤል አቅም ያሳየ ነው በማለት በግልጽ ተቀምጠዋል ማለት ነው። የእስራኤል ቦሎስቲክ ሚሳኤል ዲፌንስ ኦርጋናይዜሽን ይሄን ያለው። ስለዚህ እንግዲህ በብዙ የሚታወቁ የዚህን ሚሳኤል አቅም በብዙ የተመሰከረለት ሚሳኤል ነው። ስለዚህ በተለቀቁበት ሰዓት ያው ኢንተርኮንቲኔንታል ቦሊስቲክ ሚሳኤሎች ካፓሲቲ ያለው ነው፣ ማለት አህጉር አቋራጭ ሚሳኤሎች ናቸው እነዚህ ሚሳኤሎች። ስለዚህ አቅማቸው ከባድ ነው፣ አቅማቸው ከባድ ነው። ኦልሞስት አሁን ባለበት ሁኔታ ላይ ጥቅም ላይ ለመጀመሪያ ጊዜ እዚሁ በእስራኤሉ ግጭት ላይ አውለውታል። ኢራን ክሌምስ ዛት ኢፍ ላንድ ፍሮም ሲቲ ናታንዝ ናታዝ ከተማ ከተለኮሰ ወይም ከተለቀቀ ናታንዝ ማለት ዋናው ከተማ 7 ኪሎ ሜትር በስተደቡብ ምስራቅ አቅጣጫ ያለች ናት። ከዛ ከለቀቅ ነው ቴላቪቭ ለመድረስ 7 ደቂቃ በታች ይደርሳል በሚል ያስቀምጡታል ማለት ነው። ስለዚህ በ7 ደቂቃ ቴላቪቭ መምታት ይችላል ብለዋል ማለት ነው። በጁን 18215 ማለት ትላንትና ነው እንግዲህ በኢራን በእስራኤል ጦርነት ላይ ይሄ ሰጂል የተባለው አደገኛ ዳንሰኛ ሚሳኤል የሚባለው ጥቅም ላይ የዋለው። ይህም በተመለከተ እንግዲህ ሰጅል ሚሳይል ዋዝ ኢንተርሴፕትድ ባይ ዘ ፍራግመንትስ ካውዚ ማይነር ዳሜጅ ቱ ዘ ቬሂክል በሚል ደግሞ እስራኤል ገልጸዋለች። ሰጅልን ተከላክለናታል ወይም ኦልሞስት ኢንተርሴፕት አድርገናል ብለዋል። ነገር ግን ተደጋጋሚ ሆነው ይለቀቁና በጣም ፈጣን በሆነ ተደጋጋሚ የሆኑ ሲለቀቁ ማዳን እንደማይቻል ግን ይታወቃል። አራት፣ አምስት፣ ስድስት፣ ሰባት፣ ስምንት ሆነው አስር ሆነው በአንድ የተከታትለው ከመጡ የሰጂል ሚሳይሎች ኢንተርሴፕት ለማድረግ የማይቻል ኔቸር አላቸው። ያም ምክንያቱ የሚምዘገዘጉበት ባህሪ፣ እየደነሱ የመሸወድ ባህሪ የሚያሳዩ አይነት ተፈጥሮ ስላላቸው ነው። ስለዚህ ሰጂል አንድ የሚባለው አሁን ያለው ነው። ይህም ደግሞ እንግዲህ ወደ 2400 ኪሎ ሜትር ያክል ርዝመት መሄድ ይችላል። ይሄ በኖቬምበር 13 2008 ነው የተሞከረው። ይህም በተመለከተም ደግሞ ምናልባትም ከእስራኤል እስከ ደቡባዊ የአውሮፓ ክፍል አካባቢ ሄዶ መምታት የሚችል ነው። ሰጂል ሁለት የሚባለው ደግሞ ይሄም ደግሞ ሚሳኤል ፍሪት ነው። በጣም ታዋቂ የሆነ የሚሳኤል አደገኛ ሚሳኤል የሚባል ነው ግን ሰጅል እለት ቫሪያንቶቹ እንግዲህ በኢራን ቦርሲ ውስጥ ነው የተሞከሩት። እስካሁን በጦርነት ላይ ጥቅም ላይ እየዋሉ ናቸው። ሰጅል 3 በሚልም እየተመረቱ ይገኛሉ። ይሄም ደግሞ ሰጅል 3 የሚባሉት በብዛት እንግዲህ በሶስት ስቴጆች ወይም ወይ መከፋፈል አቅሞች ላይ የተሞከሩ ያሉ ናቸው። ከ4000 ኪሎ ሜትር ምናልባትም 4000 ኪሎ ሜትር ያክል እንዲወነጨፉ ተደርገው እየተሰሩ ያሉት 38000 ያክል ኪሎ ግራም ሊመዝኑ ይችላሉ ተብሎ እየተጠቀሱ ያሉ ናቸው። እነዚህ ሰጂል የሚባሉት ዳንሰኛ ሚሳኤሎች አሁን ባለበት ሁኔታ ላይ በጣም አደገኛ ከሚባሉ ሚሳኤሎች መካከል ይገኙበታል። ስለዚህ ሆስፒታሉንም፣ ሌሎች ቦታዎች ለማጥቃት ከጥቅም ላይ ያኳሩት መካከል አንዱ ሰጂል ነው። ሌላኛው ፋታህ አንድ የሚባለው ነው። ትላንትናም ጥቅም ላይ እንደዋለ ተነግረዋል። ከዚህ ቀደም ቦርቼ 24 ላይ ማነው አምናም ማለት ነው 2024 በነበረ ጥቃት ላይ እንደዚሁ በእስራኤል ላይ አንድ የተተኩሶ ከነበሩት መካከል አንዱ እንደሆነ ይነገራል። ፋታ ግን አሁን ትላንትና እና ሰሞኑን ጥቅም ላይ እየዋለ ነው ፋታ አንድ የሚባለው ይሄም እንግዲህ በኢራን ሃይፐርሶኒክ ሚዲየም ሬንጅ የሚባል ነው። መካከለኛ ርቀት ወንጫፊ ሚሳኤል ነው። ይሄ ሚሳኤል እንግዲህ በጁን 2023 ነው ኢራን ለመጀመሪያ ጊዜ የሞከረችው ሃይ ማኖቨራብሊቲ ያለው ማለትም፣ ማኖቨር ማድረግ ይችላል። ልክ ራሱን በራሱ ጋይድ ማድረግ ይችላል። ከፍ ማለት ይችላል። የሆነ ጥቃት ሲመጣበት ዝቅ ማለት ይችላል። እንደገና መሽሎክ ይችላል። ማኖቨር ኔቸሩ በጣም የሚገርም አይነት ሚሳኤል ተደርጎ ነው ወደ ኋላም ሊመለስ ይችላል። ባይዞ ይሄ ሚሳኤል ባህሪው የሚገርም ነው። እንግዲህ ይህም ሚሳኤል በተመለከተ በኖቬምበር 23 ኢራን በተለይ የአዲሰኛውን ቨርሽን ፋታ 2 የሚባለውን የዚህን ቨርሽን አውጥተዋለች። ይሄ ቨርሽን እንግዲህ በጣም አደገኛ ሊሆን እንደሚችል እየተነገረ ነው። ምናልባትም ከዚህ በኋላ 10 15 ዓመት ሙሉ ለሙሉ ይህንን መከላከል የሚችል የጸረ ሚሳኤል መሳሪያዎች ጥቅም ላይ ቢውሉ ነው ተብሎ የሚታሰብ አይነት ነው። በኖቬምበር 2022 እንግዲህ 11ኛውን ሐሰን ታራኒ ሐሰን ታራኒ ማለት ይሄ ሰው ነው። የሚሊተሪ ኦፊሰር ነው። የኤሮስፔስ ኃይል ላይ በጣም አደገኛ ፈጣሪ ነው። ብዙ ሚሳኤሎችን ለኢራን የፈጠረ ሰው ነው። ይሄ ሰው ተገድለዋል። እና ከዚህ ሰው ግድያ 11ኛው ዓመት ሲከበር ይህንን ፋታህን እንግዲህ ይሄ ሰው የሚባለው ፋዘር ኦፍ ኢራንያን ሚሳይልስ ነው የሚሳኤሎች አባት ተብሎ የሚባል ነው። በጣም የሚገራርሙ ሚሳኤሎችን የፈጠረ ሰው ነው። ሰው እንግዲህ ተገልሏል። በዚህ ሰው በኋላ ለማስታወስ በሚል ፋታህ የተባለው ሚሳኤል ጥቅም ላይ የዋለው በኖቬምበር 2022 ነው ማለት ነው። በጣም አደገኛ ሚሳኤል ነው። ሚሳኤሉ አሁን በየጊዜው እያሻሻሉት ያሉት ሚሳኤል ነው። ኢራን may have used the Fatah uh, one missile in striking against Israel እየተባለ የተነገረ ነው። በ2024 በነበረው ኦፕሬሽን ትሩ ፕሮሚስ 2 የተባለው ላይ ምናልባት እነዚህ ጥቅም ላይ ውለው የነበሩት እነዚህ ሚሳኤሎች ናቸው ተብሎ እየተነገረ ይገኛል። በጣም ብዙ ምት መተው የነበሩ ናቸው። ይሄ ሚሳኤል እንግዲህ በኖቬምበር 2024 ላይ እንደዋለ የኒውዮርክ ታይምስ ዘገባ በግልጽ እዛ ላይ ያሳየዋል ማለት ነው። እንግዲህ ያው ለዓለም የጦር መሳሪያ ማለት ምን ማለ መሰላቸው አምላኳ ነው የጦር መሳሪያ አምላኳ ነው። የኛ አምላክ ግን ጦር መሳሪያችን እሱ እግዚአብሔር ክርስቶስ ኢየሱስ ነው። እንግዲህ ሐዋርያ ጳውሎስ እንደሚናገረው ውጊያችን ከደምና ከስጋ ጋር አይደለም ከመናፍስቱ ዓለም ጋር እንደሆነ በግልጽ ይነግረናል። በአየር ላይ ያሉ አለቆች፣ ስልጣናት የሚባሉ መናፍስ ቡድኖች አሉ። ከነዚህ ጋር ነው ውጊያችን። ሰው ልጅ ግን ስልጣኑን ለማስጠበቅ ኃይሉን ለማስጠበቅ በየጊዜው አደገኛ አደገኛ መገዳደያ መሳሪያዎችን ያመርታል እና እዚህ የምታዩቸው እነዚህ ገዳይ መሳሪያዎች በጣም በጣም የሚገርሙ ናቸው። እንደ እስራኤል ያሉ ጠንካራ የአየር መቃወሚያ አቅም ያላቸው ሀገራች ባይሆኑ ኖሮ ኢራን ድምጥማጡን አድጋ ሰው የምታጠፋበት አገር ምጣፍ የምታጠፋበት ነው። ለምሳሌ ከሳውዲ አረቢያ ወይ ከኳታር ከምናምን ጋር ግጥሚያ ውስጥ ብትገባ ድምጥማጣቸውን አድጋ የምታጠፋበት መሳሪያዎች ናቸው። እንግዲህ አስቡ ይሄ ፋታ የሚባለው ከ350 እስከ 450 ኪሎ ግራም ወይ ደግሞ ከ770 እስከ ስምንት መቶ ዘጠና ያክል ኤልቢ ወይም ደግሞ ቶን ያክል ይሸክማል። እና ይህንን በተመለከተ ምን ያህል ከባድ ተሸክሞ ረጅም ርቀት መሄድ የሚችል መወንጨፍ የሚችል እንደሆነ ታዩት ያላችሁ ማለት ነው እና ስፒዱ ራሱ ማች 13 እስከ 15 ነው የሚባለው። ማች 13 እስከ 15 ነው የሚባለው ያ ማለት እንግዲህ የአየር የድምጽን ፍጥነት ቬሎሲቲው ማለት ነው፣ ማች ነበር ይባላል። ያንን በብዙ እጥፍ ላይክ በ13 15 እጥፍ መብለጥ የሚችል ነው ማለት ነው። እንግዲህ አስቡት እና አሁን ባለበት ሁኔታ ላይ በብዙ መልኩ ይህንን ጦር መሳሪያ ጥቅም ላይ እያዋሉት ነው። ትላንትና እንግዲህ ከነበረው ከተለቀቁት መካከል አንዱ እዚህ መረጃው እንደሚያሳየው ኦን ጁን 8 2025 ኢራን ሀዝ ላውንችድ ፋታ ሚሳኤል ኦን ኢዝራኤል ዱሪንግ ኢራን ኢዝራኤል ዋር ተብሎ ተጠቅሷል ማለት ተቀምጧል ማለት ነው። በጣም ያሳዝናል። እንግዲህ ሰው ለመጠፋፋት ብዙ ነገር ነው የሚያደርገው። መቼም እግዚአብሔር ይሰውረን እያልን መኖሩ ሳይበጅ እንደማይቀር ማሰብ ያስፈልጋል። እንግዲህ ውድ ቤተሰቦቼ መርሳት የሌለብን ዜና ፕሬዚዳንት ትራምፕ ጦርነቱን ለመቀላቀል አፕሩቭ ማድረጋቸውን ነው። ይሄ ነገር ደግሞ በቀጣይ በጣም አደገኛ ነገር ይዞ ሊመጣ እንደሚችል መታወቅ መቻል አለበት። መዘጋጀት መጸለይ ጥሩ ነው። ባለንበት ዘመን የኦልሞስት የዓለማችን ውጥንቅጥ እየበዛ ያለበት ጊዜ ስለሆነ ያለ ነው እነዚህን ነገሮች ጊዜውን ለመዋጀት ጊዜውን ለማወቅ በጣም ጠቃሚ ስለሆኑ ውድ ቤተሰቦቼ እያሰላሰልን ጥቅም ላይ ልናውል የሚገባብን ልንጸል የሚገባበት ጊዜ ላይ መኖራችንን ልናውቅ ይገባል ማለት ነው። ለዚህ የአእምሮ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ ዐቢይ ይልማ ኦልሞስት ልንጠነቀቅ የሚገባን ልንጸል የሚገባን ያው ባለንበት በዘመን ፍጻሜ ውስጥ የእግዚአብሔር ኃይልና የእግዚአብሔር ሞገስ ሀገራችንን እንዲታደጋት ምድራችንን እንዲጠብቃት ነው እንጂ ምድራችን በከባድ ሁኔታ ላይ አደገኛ አደገኛ ደረጃ ላይ እንዳለች የሚያሳውቁ ነገሮች በየቀኑ እየሰማን መቀጠላችን አይቀርም። ስለተከታተላችሁኝ እግዚአብሔር ያክብርልኝ። ማለት ወዳለው እውቀት ታላቁ እግዚአብሔርን ታከብራለች